ማብቃት ያለበት ይመስለኛል። ኔና እንጂ ግንኙነት ማለት ነው። እሺ ቃል የገባህልኝ የሚነበረስ በደበረ ሰዓት ነው አይደል? ደስተኛ ሆነህ እኮ አላውቅም። ደብሮህ ነው አይደል የመጣሁት? ጥቁ ስሜት ላይ ሆነት አይደል የመጣሁት? ይህን ፊትህ አዲስ አልሆነብኝ ይላኔ ለዛ ነው። ሁሌ ተስፋ ሳልቆርጥ የምደውልልግ ምንም ነገር ቢፈጠር አንተን ለመረዳት ነገሮችን ማስቀድምልህ አንተ ለዛ ሰላም ሰላም፣ ጤና ይስጥልን። ወድና የተከበራችሁ የመሲ ቻናሉ ቤተሰቦች መሲ ነኝ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ጉድ ጉድ ጉድ! አብርሽ አሁንም ቢሆን እንግዲህ ቋም ውሳኑ ለሄርሜላ ነግሯታል። አሁንም ቢሆን ያንቺ እና የኔ ነገር እዚህ ጋር ማቆም አለበት ብሎ ደጋግሞ ነግሯታል። እንግዲህ እሷም ትላንትና አፍቅሬዋለሁ ማንም ሳላወቀልኝም ያለች ነገር ብታፈነዳውም አብርሽን ማፍቀሯ ማለት ነው እንደ አዲስ አሁንም ራሱ ብታወራ ማለት ነው። ግን አብረሽ አልተቀበላትም ማለት ነው። ለምንድነው እሱ ያልተቀበላት? በቃ አሁንም ቢሆን ደከመኝ ሰለቸኝ ሳይል ፍቅሩን ማስቀጠል እንዳለበት ከሩታ ጋራ አንድ ላይ መሆን እንዳለባቸው ነው ያመነው ማለት ነው። ግን ደግሞ ሄርሜላ ለመቀበል ግን ፈቃደኛ አይደለችም ማለት ነው። እሱ ምንድነው እሱ የገባህ ልኝስ ቃል ኪዳን ለምንድነው እሱ የምታፈርሰው አንተ? ኮምፕሮሚስ ገብተህልኝ ነበረ ምናምን እያለች ነው ማለት ነው። ብዙ ነገር ተናግራለች ማለት ነው ሄርሜላ ግን ደግሞ አብርሽ ኖ ስለ ሁሉም አመሰግናለሁ ከጎን ሆነሻል። በጣም የተቸገርኩበት ዘንኩበት ጊዜ ከጎን ይሆነሻል። ግን ደግሞ አሁን ላይ ሁሉም ቤተሰብ እኔ ላይ ስለፈረደብኝ ማለት ነው እኔና አንቺ መለያየት አለብን ነው ያለው ማለት ነው። ግን ደግሞ እውነት ነው ሁለቱም መለያየት አለባቸው ማለት ነው። ልጁ ለማግኘትም ደግሞ ትላንትና ብዙ ነገር ተፈጥሯል። አብርሽም ልጁ ለማግኘት ከሄርሜላ ጋራ ዲቴል ያለው ነገር ቁርጥ ብሎ መውጣት አለበት ማለት ነው። ግን ደግሞ ሄርሜላ ደግሞ ልተው አልቻልክም የገባህልኝ ፕሮሚስስ እያለች ነው ማለት ነው። ቃል ገብቶላ ሊሆን ይችላል። ግን ደግሞ ያው የሰው ልጅ በመካከላቸው ልጅ እስካለ ድረስ መታረቅ ይቻላል ማለት ነው። እና በመካከላቸው ልጅ አለ ማለት ነው። የፈለገ ነገር ቢጣሉ ልጅ በመካከላቸው አለ፣ ልጃቸውን ማሳደግ አለባቸው። ሩታ ትላንትና ከትላንትና ወዳ ያደረገችው ነገር ትክክል ባይሆንም ማለት ነው እሱ ምንድነው እሱ ልጅን አታይም ብላ እንግዲህ ሩታ በወንድሞቿ ነው ያስወጣችሁ ከቤት ውስጥ ማለት ነው። ውኃም ደፍታበታለች ማለት ነው። ግን ይህን ይህን ራሱ አብርሽ ምንም ትግስተኛ ሆነዋል ማለት ነው። እንደ በፊቱ ቢሆን ኖረው የራስሽ ጉዳይ ብሎ ነበር ትቷትም ሄደው ማለት ነው። ግን ደግሞ አሁን አብርሽ በጣም ትግስተኛ ሆነዋል። በጣም እየታገሳት ነው ሩታ ግን ልታውቅበት አልቻለችም ማለት ነው። አሁንም ቢሆን እራሱ ማለት ነው። አሁን ደግሞ ሩታ ዓይንሽን ግለጪ ነው ምንለው። ግን አብርሻውን ሄርሜላ አፍቅሬዋለሁ ብላለች። ሄርሜላ ሩታ እንደምታፈቅረው ሁላችንም እናውቃለን ማለት ነው። ግን ደግሞ ሩታ አሁን ሰዓት ላይ እሷ ጋር አልፈልግሽም፣ በቃ ከህይወቴ ውስጥ ውጪ፣ እኔ ልጅ ላሳድግበት ከባለቤቴ ጋር ሆኜ፣ በጣም መወዳት ግን ሩታ ነው እንጂ አንቺን አይደለም፣ ከህይወቴ ውስጥ ውጪ ባክሽ ቢላትም ራሱ ለመውጣት ፈቃደኛ አይደለችም ሄርሜላ ማለት ነው። ለምን ልጆች በጣም የወደን ልጅ ነው በእርግጥ ማለት ነው። ግን ደግሞ እነኚህ ልጆች ልጃቸውን አንድ ላይ ሆኖ ማሳደግ አለባቸው እንጂ ለየብቻ ሆኖ ማሳደግ የለባቸውም። ልጅ ለምንድን ነው እሱ የራሳቸውን ፐርሰናል ነገር ተነጋግሮ እራሱ ልክ አብርሽ ከሩታ ጋር ክፍተት ሲኖረው እሷ ዘላ ትገባለች ማለት ነው። እናም አብርሽም ደግሞ አይፈረድበትም። ለመናገር አንዳንዴ ቆፍጠና አይልም እሱም ማለት ነው። አሁንም ደግሞ እሷ ጠርታ የፕሮሚስ የሰው ልጅ በቃ የሞተ ሬሳ ብቻ እኮ ነው ሀሳቡን አይቀይርም እኮ ሄርሜላ ሀሳቡን ቀየረ በቃ ሆን ያለበት አንድና አንድ ከሩታ ጋር ነው። አንድ ሁለተኛ ደግሞ ከአንቺ ጋር አልሆንም ካለ ልጁ ለምንድን ነው እሱ የምታስጨንቂው? ለምንድን ነው እሱ አንቺ የኔ ብቻ ይሁን ብለሽ ራስወዳጅ ወዳጅ፣ በእውነት በጣም ራስ ወዳጅ ነሽ፣ ሁነ ለመናገር ሄርሜላ ማለት ነው። በጣም የኔ ብቻ ይሁን ለእኔ ብቻ ይሳካልኝ ለእኔ ብቻ በቃ ለእኔ ብቻ የሚባል ነገር ደግሞ የለም በዚች ምድር ላይ ማለት ነው። ለምን በቃ እሱ የሚፈልገውን ሕይወት ነው መኖር የሚፈልገው። እሱ ምንድን ነው እሱ ሕይወት የሚፈልገው አብርሽ ከልጁ እናት ጋር ነው መኖር የሚፈልገው ደጋግሞ ተናግረዋል ማለት ነው። ሩታ ግን አሁን ላይ ደግሞ ሄርሜላ የቆፈረችላት ጉርጓድ ውስጥ መግባት ነው የምትፈልገው። ይሁን ብቻ አላቅም ማለት ነው። ግን ደግሞ ሩታ ወርቁንም መኪና ተቀብላ ወርቁን አልቀበልም አለች። ይሄን ደግሞ ማነሱ ሄርሜላ የቆፈረችላት ጉርጓድ ነው ማለት ነው። ሄርሜላ ገብታ ጽፍ አለት ነው እንግዲህ። ለዛሬ ቀን ድረስ ራሱ ብዙ ነገሮች አሉ። ብዙ ነገር ጎርቶኛል ብላለች ሩታ ማለት ነው። ቢጎዳም በቃ የሰው ልጅ ይቅር ይባባላል። ሰው ተጋሎ ምኮ ማለት ነው። ሩታ ሰው ኮ ይቅር ይባባላል ማለት ነው። እና በይቅርታ ለፉና እባክሽ ሩታ አብርሽን ልጁን አሳዩ ቢያንስ ማለት ነው። በልጅ አትቀየውም ማለት ነው። ለምን ልጁ የመጀመሪያ ልጁ ነው ደግሞ፣ ከአንቺ ጋር ተከተልሽ ብታጅራ ቢገባም በሄርሜላን ይዟት አንቺ ጋር መጥቶ ደግሞ ሄርሜላ ደግሞ ብታማልለው ምንም ማድረግ አይቻልም ማለት ነው። አንድና አንድ እንራራቅ ብሏታል። ግን ደግሞ ሄርሜላ ነች የጀርባ ቅማል የሆነችበት ማለት ነው እና አብርሽ አንተን ቆፍጠን በይ። ሩታን ደግሞ እባክሽ ፊት አትንሽው ማለት ነው። በቃ ቢያንስ ልጁን አሳየው ማለት ነው። እና ጋይስ እኔ ይሄን ነው የምለው። እናንተስ ምንድን ነው እስኪ የምትሉት? ኮሜንት ላይ አስቀምጡልኝ አሳባችሁ ማለት ነው። ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። በሌላ ቪዲዮስ ተመጣጣ። ቸር ሰንብቱ። ፕሊስ አበረታቶኝ ማለት ነው። በእውነት ላይክ አድርጉልኝ ማለት ነው። እያያችሁ ዝም አትበሉና አትለፉ ማለት ነው። ኮሜንትም አድርጉ ማለትና አሁንም ደጋግሜ ሩታ እባክሽን ዓይንሽን ግለጪ አትበይ ነው የምለው ማለት ነው።